ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታ የጥረሳችሁ አድማጮቻችን ተመልካቾቻችን፣ ለዛሬ ሐሙስ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማቸዋለሁ። ባሮ ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎች ነው ማልፈው። ከመረጃዎቼ በፊት ለመላው የእስልምና እምነት ተከታዮች እንኳን ለ1446 ኛው ለኢድ አድሃ በዓል አደረሳችሁ። መልካም የአረፋ በዓልም እንደሆነላችሁ እንመኛለን። በዛሬው ሁለት በመካከለኛ ምስራቅ ሳውዲ አረቢያ በመካና አካባቢው ከተለያዩ ሀገራት የመጡ ምዕመናትና ምዕመናን የሀጂ ፕሮግራም እያደረጉ ይገኛሉ። ይህንን ፕሮግራም ለማሳካት የሀገሪቱ መንግስት ድሮንንና ሙቀት በድሮን ሙቀትን ለመከላከል ተጠቅሞበታል። ከላይ ውሃን በመርጨት ሙቀትን ለመቀነስ ከፍተኛ አገልግሎት እየሰጡ መሆኑን የተገለጸው ከዚህ ውጭ የደከሙትን በካሜራ በመቆጣጠር የሎጂስቲክ አገልግሎት በመስጠት ረገድ ሰፊውን ስራ እየተሰራበት የሚገኝበት ሁኔታ ነው ያለው። ይሄ ከሌላው አካባቢ እንግዲህ ሲታይ ወደ ሀገራችን ስናመጣው ዜጎች የሚሞቱበት ሌላው የሰለጠኑ ሀገሮች ደግሞ ዜጎች አገልግሎት የሚያገኙበት ሆኖ ተመልክቻለሁ። አድማጮቻችን፣ ተመልካቾቻችን እንግዲህ በዛሬ ዕለት እየተከበረ ያለው የአጂ ፕሮግራም በጣም በደማቅ ሁኔታ እንደሆነ ነው የተገለጸው። ከዚህ በመቀጠል ወደ ሀገራችን ወቅታዊ የፖለቲካ ሁኔታዎች ስንመጣ አብይ አህመድ በትላንትና ዕለት በስልጣናቸው የመጀመሪያ ወራት፣ እኛ ለሁሉም እጃችንን ዘርግተን ኑ ብለን ጠበቅናቸው፣ አብረን እንሰራለን ስንላቸው አራት ኪሎ መስሏቸው እሳቱ ብሏል። አንዳንዶቹ ከእኛ ጋር ልዩነት የቀጠሉ አሉ ብሏል። እነዚህ ሰዎችን መንግስትን አያውቁትም መንግስት መሆን አይችሉም ማገልገል ምን እንደሆነ አያውቁም ቀበሌን አስተዳድሮ አያውቁም ስል ተችቷል። አብይ አሕመድ ተቃዋሚዎቻችን ጊዜ ወስዶ ተችቷል። የቀድሞ የህዋት አባላትን እና የፖለቲካ ሰዎችን በራሳቸው አገላለጽ የተቹበት ሁኔታ አለ። አብይ አህመድ እንግዲህ በንግግራቸው ስለራሳቸው ህይወት ታሪክ ሲናገሩ ጊዜን ወስዷል። አብይ አህመድ ባደረጉት ንግግር ሶስት ክፍል ይቀራል ብሏል። በራሳቸው ሚዲያ እንግዲህ ብቅ ብሎ ነው ምን ፍሬ ምንም ፍሬ ያሌለው ነገር በውስጡ ያልያዘ ነገር እንግዲህ የእርስ በርስ ብሽሽቅን የተከለበት ቃለ ምልልስ ከራሳቸው ሚዲያ ጋር አድርጓል። አድማጮቻችን ተመልካቾቻችን እንግዲህ ወደ ሚዲያ በብዛት ወጥተው አለምልልስ አድርጎ የማያውቁት አብይ አህመድ በጣም በሚገርም ሁኔታ የራሳቸውን የህይወት ታሪክ የሚገልጽ እና አንዳንድ ፖለቲከኞችን የሚታች ቀበሌን አስተዳድሮ የማያውቁት የመንግስትን ማስተዳደር ይፈልጋሉ። ማገልገል ምን እንደሆነ አያውቅም። አንድ ቀን ፔሮል ፈርሞ አያውቁም። ኑ ስንላቸው አራት ኪሎን የምንሰጣቸው መስሏቸው ከኛ ምንዳ ሲጠብቁ ነበር። ምንዳ ሳንሰጣቸው ሲቀር አኮረፉ ነው የሚለው። እንግዲህ ማንን ለማለት እንደፈለገ በግልጽ የሚታወቅ ጉዳይ ነው። እንግዲህ ከአንድ መንግስት እንዲህ አይነት አሽሙር የቡና ላይ ወሬዎች ናቸው እንግዲህ በአጠቃላይ እዛ ላይ የቀረቡት ለሀገር ይጠቅማል ወይም ደግሞ እንደ ፖለቲካም ሰዎች ይማሩበታል ሰዎች ትምህርት ይወስዱበታል ተብሎ የሚታሰብ አንድም ቁም ነገር አዘል ነገር ሳይካተትበት ነው ቀጣይ ጊዜም ወደ ሶስት ክፍል እንዳለ የተገለጸው አራት ክፍል እንደተዘጋጀ እና አንደኛውን ፓርት ያሰሙበት ሁኔታ አለ ገና ሶስቱ ፓርት አለ ብሏል የራሳቸው ሚዲያ እንግዲህ በጣም የሚገርም ነው በዚህ ጉዳይ ጊዜ ይወስደው። ራሳቸውን ያስተዋወቁበት ሁኔታ ነው ያለው። በሌላ መረጃ የሰሜን ወሎ ቃል አቀባይ የሰሜን ወሎ ፋኖ ቃል አቀባይ አርበኛ አበበ ፋንታው የብልጽግና ካድሬ ፋኖ ህዋት ላይ አይቶክስም አማራነት ምን ላይ ነው ብሎ በተናገረበት ማብራራ ሰጥቶበታል። እርስ በራስ እንድንጋጭ ይፈልጋሉ እነሱ የሚመቻች የሚመቻቸውን ስራ ለመስራት ሞክሯል። ህዝባችን ግን ይሄንን በውል ይገነዘባል በውል ያውቃል ብሏል። ፋኖ አበበ ፋንታው እንግዲህ ባለፈው ጊዜ አንድ ካድሬ ማንገሻ ማን የሚባል ካድሬ እዛ ላይ ሄዶ ህዝብን ስብሰባ ባደረገበት ወቅት ነው ዞብል አካባቢ ህወሓት ምሽግ እየቆፈረ የፋኖ አካላት እየተመለከቱ ነበር። ተው እንኳን ብሎ አልከለከሏቸውም። አማራነት ይሄ ነው ወይ ብሎ በህዝብ ውስጥ ቅስቀሳ ያደረገበት ሁኔታን ያለው። ፋኖቹ ይሄ ነገር በውል ገብቷቸዋል እኛን ለማጋጨት እና በእኛ ለመጠቀም ስልጣናቸውን በእኛ ለማቆየት ይፈልጋሉ። ህዝባችን ግን ምን ምን እንደሆነ ያውቃሉ። እኛም መቅደም ያለብንን ነገር እናውቃለን ሲሉ ፋኖች ማብራሪያ ሰጥቶበታል፣ ለካድሬው መልስ። ሌላው በሰሜን ወሎ መርሳ ከተማ አንድ የሰንበት ተማሪ በመንግስት ወታደሮች ተቀጥቅጦ ነው የተገደለው እጅግ በጣም በሚያሳዝን ሁኔታ። በተጨማሪ የጋሪ ጋሪ የሚሰራ አንድ ወጣትም በዚህ ወታደሮች ተገሏል። በርካታ ቤቶችም ተቃጥሏል። ይሄ የሆነበት ዋናው ትልቁ ምክንያት እንግዲህ የበቀል እርምጃ መውሰዳቸው ነው የተባለው። ትላንትና ሁለት ባለስልጣናት በመርሳ ከተማ ውስጥ መገደላቸውን ተከትሎ የበቀል እርምጃ እየወሰዱ እንደሚገኙ ነው የተገለጸው። ሌላው ደብረ ታቦር ወደ ኢስቴ ሲጓዝ የነበረው ወታደራዊ ተሽከርካሪ ተገለብጠው አንድ አዛዥን ጨምሮ በርካታ ወታደሮች ሞቷል። መኪናው የተገለበጠው በመንገድ ፋኖ ደፈጣ ሰርቷል ተብሎ የተሳሳተ መረጃ ሲደርሷቸው ነው የተባለው። ቁስለኛና አስክሬኖችን በአምቡላክስ እያመላለሱ ተመልክተናል ብሏል የአካባቢ የአይን ማኞች። በሌላ መረጃዋ ትናንትና ከባድ ውጊያ የተደረገባቸው ቦታዎች ጎንደር ከተማን ጨምሮ ምሽት ውጊያ ነበር። ጠዳ ጎንደር 18 ምሽት ውጊያ እንደተቀሰቀሰ ነው የተገለጸው። ገንፎቆች ቀበሌ 18 በስም ያልተጠቀሱ ባለስልጣናት በፋኖ ተይዞ መወሰዳቸው ተሰምቷል። ደማቾች ተመልካቾች፣ እንግዲህ ጎንደርና አካባቢው በጣም በሚገርም ሁኔታ ሰልፍ ለማድረግ በኮሊደር ልማት የምዝጋና ሰልፍ ለማድረግ ብልጽግና ዝግጅት አድርጎ ነበር። ይሄ የምዝጋና ሰልፍ ሳይሰለፉ ቀርቷል። ፋኖቹ ይህንን ሰልፍ እንዲበተን አድርጓል። ይሄ ሰልፍ እንዳይሳካ አድርጓል። እንግዲህ ከአንድ ሽምቅ ተዋጊ የሚጠበቀው ፕሮፓጋንዳ ሲሰሩ የነበሩት የብልጽግና አመራሮቹ ፋኖ ተበትኗል፣ አንጻራዊ ሰላም በክልሉ መጥቷል በማለት ጎንደር ከተማ ላይም የኮሪደር ልማት የምስጋና ሰልፍ ነው በሚል ሰልፉን ህዝቡን ካስወጡ በኋላ ተመልከቱ ህዝባችን ለሰላም ያለው ፍላጎት ጎንደር እንዴት ሰላም እንደሆነች ፋኖ የለም፣ ስለዚህ ከኛ ጋር ተሰለፉ ብሎ ህዝቡን ተስፋ ለማስቆረጥ ሰፊና መጠነ ሰፊ የሆነ እቅድ ይዞ ይህንን ሰልፍ ለማድረግ አስቦ ነበር። ፋኖቹ ቀድሞ መረጃ ስለደረሳቸው የራሳቸውን የውጊያ ስልት ተጠቅሞ እንግዲህ ጎንደር እና አካባቢ ላይ ሰልፉን ከመበተን ባሻገር እስረኞችን እስከ መፍታት እና አንዳንድ የብልጽግና ባለስልጣናቶችንም አፍኖ እስከ መውሰድ ደረጃ አቅም ያበጁበትና አቅማቸውንም ያሳዩበት ያረጋገጡበት ኦፕሬሽን ሆኖ ተመዝግቧል። በጎንደር እና አካባቢው ምሽቱንም ውጊያ የቀጠለ መሆኑን ከአካባቢው የሚወጡ መረጃዎች ይጠቁማሉ። የዚህ የጎንደር ውጊያ ዋና አላማው ከተማን ይዞ መቆየት ሳይሆን የመንግስትን ወይም ደግሞ የብልጽግና አመራሮችን እቅድና ፕሮግራም ማፍረስ ነው ትልቁ ስራ። ይሄንን ፋኖቹ መቶ በመቶ አሳክቷል። በጎንደር ዙሪያ የታቀደው የምስጋና ሰልፍ ነው እንግዲህ ተራዞማል ተብሏል። ሰልፉ ለማድረግ አልተቻለም ነው የተባለው ሌላ በቶሎ በተባለ በቶላ በተባለ ቦታ ከ15 በላይ የመንግስት ወታደሮች ተገሏል። ህዝብ ሲያነሳቸው ተመልክተናል ብሏል እንግዲህ ወደ 15 ሬሳ ህዝብ እያነሳቸው እንደሚገኝ ተገልጿል። የአካባቢ የሽታ እንዳያመጣ ነው እንግዲህ ህዝቡ የተረባረበ እና ያነሳቸው ተብሏል። ጥሏቸው ነው የሄዱትን የተባሉ ወደ አስራ አምስት ሬሳ በየመንገዱ ወድቆ ይሄ አካባቢውን እንዳይበክል ማህበረሰቡ በራሱ ጊዜ ወጥቶ እያነሳ እንደሚገኝ ተገልጿል። ሌላው የቀበሌ ሊቀመንበር አንዳንድ አመራሮችም ፋኖ እርምጃ እየወሰደ እንደሚገኝ ተገልጿል። ሌላው ጀረናር ምግብ እንግዲህ ትዕዛዝ ሰጥተው ወደ ጠለም የገቡት ግለሰቦች በቁጥጥር ስር መዋላቸው ተሰምቷል። በጠለምት እንግዲህ ጠለምት ወደ ትግራይ ቁጥጥር ስር እንዳይውሉ የሚያስተባብሩ የአማራ ተወላጅ ካድሬዎችን ለመግደል ነው ግዳጅ የተሰጣቸው ነው የተባለው። በቁጥር በርካታ ሰዎች እንዲገደሉ ትእዛዝ ተሰጥቷቸው ነው ወደ ጠለምት የሄዱት ተብሏል። ትግራይን አገር ለማድረግ ነው እንግዲህ ዋናው ትልቁ ሩጫ ይሄንን የተደረገበት ዋናው ዓላማ ተብሏል። እንግዲህ ጀረናር ምግብ እንግዲህ እንዲህ አይነት ትእዛዞችን እና እንዲህ አይነት መመሪያዎችን በመስጠት ሰዎችን አሰርጎ ወደ ውስጥ በማስገባት ቁልፍና ወሳኝ የሆኑ ሰዎችን ለመግደል ሙከራዎች እየተደረጉ ይገኛሉ። አንዳንድ አካባቢዎች ላይም ጥንቃቄ እንዲደረግ፣ በተለይ የማንነት ጥያቄ ላይ ትኩረት ሰጥቶ ጠንካራ ስራ ሲሰሩ የነበሩት ላይ ትኩረት ተደርጓል። ጥንቃቄ ይደረግ የሚል መልዕክት እየተላለፉ ይገኛል። በሌላ መረጃ ምዕራብ ወሎ ወግዲ ከተማ በርካታ የቀበሌ አመራሮች እና ሚሊሾች በፋኖ ተገሏል። በባህር ዳር ዙሪያ የአማራ ፋኖ የባህር ዳር ዙሪያ ራዳርን ከጥቅም ውጭ አድርግ ያለውኝ ብሏል። በተከታታይ በተፈጸመው የዲሽቃት ጥቃት ራዳር ከጥቅም ውጭ ሆኗል የተባለው መንግስት የሰጠው መልስ የለም። በዚህ በሌላ መረጃ በጃዊ ሰፍረው የነበረው የመንግስት ወታደሮች ቦታ ለቆ ወጥቷል፣ ሲሉ ከአካባቢ የሚወጡ መረጃዎች ይጠቁማሉ። አድማጮቻችን፣ ተመልካቾቻችን፣ በአማራ ክልል ውስጥ እየተደረገ ባለው ጦርነት እንግዲህ ብልጽግናዎች መጠነ ሰፊ የሆነ ፕሮፓጋንዳ ሲሰሩ ነበር። ፋኖን በትነናል፣ አንፃራዊ ሰላም አምጥተናል በማለት የተለያዩ ቦታዎች ላይ የህዝብ ስብሰባዎች ከቀበሌ እስከ ወረዳ እስከ ዞን ተጠናክሮ የቀጠለበት ሁኔታ ነው ያለው። አንዳንድ ስብሰባዎች በፋኖ ሲበተኑ ነበር። አንዳንድ ቦታዎች ላይ ደግሞ ከአማራ ክልል ሁለተኛ ከተማ የሆነችው ጎንደር ላይም የምስጋና ሰላማዊ ሰልፍ ለማድረግ ህዝቡን አስተባብሮ የኮሪደር ልማትና አንፃራዊ ሰላም በክልሉ መምጣቱን ፕሮፓጋንዳ ለመስራት የታቀደው እቅድ ፋኖቹ ብትንትኑን አውጥቶት ከጥቅም ውጭ አድርጓል። ይሄ ሰልፍም ለቀጣይ ጊዜ እንዲሆን ተደርጓል። እንግዲህ ፋኖ ካሳያቸው ብቃቶች አንዱ ይሄ ነው ሲሉ በርካቶች ሀሳባቸውን ሰጥቷል። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ውሎ